እንዴት ናችሁ? ውድ የፋፊ ቲዩብ ቤተሰቦቼ፣ ደህና ናችሁ ወይ? እኔ ደህና ነኝ ማለት የሚከብደኝ ሰዓት ላይ ነኝ። ምክንያቱም ትላንት የተፈጠረውን ነገር አይታችኋል፣ በእኛና በነ አብርሽ ምክንያት ታፈቅደዋለች የእራሱ መቁረጥ ካለበት መረ ይችላል መጣ ካለበት ይወጣል። ደስ የማይል ነገር ተፈጥሯል፣ እና በዛ የተነሳ ደግሞ ዛሬ የማይሆን ነገር አለ። ምክንያቱም በእነሱ ምክንያት እኔ እንጃ እንዴት መናገር እንዳለብኝ እንዴት ማስረዳት እንዳለብኝ አላውቅም። ማንም ሰው እየተረዳኝ አይደለም ብያለሁ ከዚህም በፊት። አሁንም ደግሞ ማንም ሰው እየተረዳኝ አይደለም፣ ምክንያቱም እዚህ ጋራ እኔ ነኝ ችግር ውስጥ ያለሁት። እኔ ብቻዬን እየተጋፈጥኩኝ ያለሁት ማንም ሰው አይደለም። እኔ ነገ አንድ ነገር ብሆን ማንም ሰው ከጎኔ እንደማይቆም አውቃለሁ፣ ምክንያቱም ከዚህ በፊት ያሳለፍኩትን ነገር ስለማውቅ ማለት ነው። ለዛ ብዬ ነገሮችን ለጋር ለብቻዬ እየተጋፈጥኩን እየተጋፈጥኩኝ ያለሁት እና ደግሞ እናንተ እዛ ቁጭ ብላችሁ እንደምትጽፉት እንደምታወሩት ሁሉም ነገር ቀላል አይደለም። ቀላል ቢሆን ኖሮ ነው ከመናገር ወደኋላ ልልም ነበር፣ ግን ቀላል አይደለም እና አሁን ትላንትና በተፈጠረው ምክንያት እኔ ህይወቴ እየተበላሸ ነው። ለዛም ነው ዛሬ ደግሞ አብርሽና ሀሴት ጠርቻቸው መነጋገር አለብን። ትላንት እንደዛ ስላረጉ ዛሬ ነው ህይወት ላይ ምን እንደተፈጠረ አያውቁም። ምክንያቱም ቆይ ብያቸው ነበር፣ ጠብቁ እንትንሽ ታል እንረጋጋን ጠብቅ እኔ እናገራለሁኝ ብዬ ነበር ግን እነሱ ቀድመው የማይሆን ነገር ውስጥ ገቡ። ምናምን ሁሉ ነገር እንደ ለምንድን ነው በአንድ በአንድ በኩል ብቻ የምታስቡት? እኔ በጣም እየተጨነኩኝ ነው። ማንም እየተረዳኝ አይደለም፣ ብቻዬን ነኝ። በዛ ላይ ደግሞ አሁን ለሚመጣው ነገር ስለ ራሴ ብቻ አይደለም የማስበው። እዚህ ጋር የማስብለት የራሴ የሆነ ነገር አለ ማለት ነው። ዝንብዬ እንደ በፊቱ መወሰን የምችልበት ሰዓት ላይ አይደለሁ በቻላችሁ አቅም በቻላችሁ አቅም እናንተ ራሱ ብትረዱኝ ደስ ይለኛል። የማትረዱኝ ከሆነ እባካችሁን በቃ ታገሱኝ። የማይሆን ነገር አትበሉ። በቃ እነ ይኸውላችሁ አሁን ዛሬ የፈለግኳችሁ ነገር በጣም ላስቸኳ ነገር ነው። ማለት እኔ ነግሬያችሁ ነበር፣ ትናንትና። ለአንተም ነግሬህ ነበር ብዬ ነበር፣ በቃ ለሁሉም ነገር ታገሱኝ ብዬ ነበረ። ጊዜ ስጡኝ ብያችሁ ነበር አይደለም? ስለዚህ ጊዜ አልሰጣችሁኝም። እንዴት ብዬ ልንገራችሁ? እማይሆን ነገር አለ ብዬ ትንሽዬ ጊዜ እንድሰጡኝ ብጠይቃችሁም ፍቃደኛ አልነበራችሁ። እሺ፣ አሁን ሻንጣውን ይዞ ሄዷል የለም። እሺ፣ አሁን ማንን ነው የምጠይቀው? አንድ ያለ የምጠይቀው እሷን ነው የምጠይቀው። እናንተ እንደዛ መናገር ነበረባችሁ ቢያንስ። እኔ መጥፎ ሁኔታ ላይ ነኝ፣ ለማን መናገር የምችልበት ሰዓት ላይ አይደለሁም ብዬ ነበራ ግን እናንተ በራሳችሁ አሰባችሁ፣ በራሳችሁ ስናችሁ። ይኸው እሱ አሁን የለም፣ ሄደ። ከሄደ ወይም ደግሞ እንዲሄድ ካደረግሽው በጣም ሰነባብቷል። ምናልባት አሁን ሲሄድ ነው ነ አንተ ምን ማለት ነው? ምን አይነት ወሬ ነው የምታወራው? እኔ እኮ ህይወቴ እ ከዚህ በላይ እየተበላሸ ነው እንዴ! አይገባችሁም እንዴ! ምንድን ነው የሚለው እሱ? እኮ እኔ በቃ እናንተን እንጠይቃችኋለሁ። እሱ የሚያውቀው ነገር ካለ ይንገረኝ። መጀመሪያ ይህን ሁሉ ነገር ስታደርጊ እንደሚሄድ አታውቂ ማለት ነው? እንደዚህ መታገስ አለበት ግዴታው ነው፣ መታገስ አለበት አንቺ አንቺ መታየ መታገስ የምትችሉን ያክል ገባሽ አይደለ? አይ እንኳን አይደል ለምንድን ነው እንኳን እኔ የራሴ የሆነ ችግር አለኝ አይደለ ችግር አለብኝ አይደለ፣ ትንሽ ጊዜ ስጠኝ ብለ በንግግር ስለማ ምን አይደለ እ ጊዜ በቃ ነገሮች እስኪስተካከሉ እየጠበኩኝ ያለሁት። ነገሮች እኮ ከዚህ በላይ እንዳይበላሽ እኮ ነው። እንደሚሄድ እኔ ቀድሜ ውስጥ ያለ ውስጥ ይነግሩኛል። ምክንያቱም ያ ሰው ተለበት ፈጣሪ ነው ማለት ነው። እንደሚሄድ ማለት ለምን

ትንኩሩላችንም ስልኮ ነው። እኔ ማንም ቢሆን ውስጥ ገብቼ ከዚህ በፊትም ከዚህ በኋላ ማንንም ሰው ሊጎድ ይቻላል። ለምን ነው ሁላችሁም ተነስታችሁ እሷ እንደዚህ ናችሁ እሷ እንደዚህ ለምን ነው የምትሉት? አላለም። አሁን ማልፈን እየፈረደችሁብኝ ነው። ብዙ ሰው እየፈረደብኝ እኮ ነው። እሱ ደግሞ እየተቋቋመ ነው ያለው። ባልፈልግ ነው። እናንተ ንጣራችሁ ነበር እንዴ? የምትፈልጊ ከሆነ ግን ማለት ነው። አሁንም ቢሆን ማለት ነው። ለሁሉም ይበጭው እነቶ መናገርና እንዴት ነው እውነቱን የምነግረው ምን ማስተማመኛ አለኝ እኔ ነገ አሁን ሂጄ ወጥቼ ለሚገጥመኝ ነገር እራሱ ማነው ዋስትና ዋስትና ሽማማ እንደዚህ ይኸውልህ ከሱ በታች ማነው ለእኔ የሚሆንልኝ ማነው ነገ ይሁላችሁ። ምን ታረጉልኛላችሁ? ምን ታረጉልኛላችሁ? እስካሁን ለተፈጠሩት እና ከዚህ በኋላ ለሚፈጠሩት እኔ ለእናንተ ነግራችሁ እኛ እንዴት አምኛለሁ? መጀመሪያ እሱ ይሁልሽ። አጠገብሽ ያለው ሰው እኮ የትኛውም ነገር ችግር ቢደርስብሽ መከታ ሊሆንሽ ብትሰናከይ፣ እንዳትሰናከይ ሊያደርግ የሚችል ብርቱ ሰው ነው። አንቺ ግን አላመንሽበትም። ገባሽ? አለ ገና ገና የተቸገርሽበትን የገባሽበትን ውጣ ውረድ እንኳን አልነገርሽም። እነዚህ ሰው እስካሁን መታገሱ ራሱ እሱ ስለሆነ ነው። እኔ ሆኖ ነው ገና ነው ነበር። ታቂያ ሰው ሰማይ ልንገር፣ አንድ ነገር ልንገር አይደለ? እኔ ለሁላችንም ስል ነው። ማንም ህይወት ውስጥ ማንም እዛ ነውብ ይገበጠብጥሽ ምናምን ዴለ ምንን ይበጠብጣለሁ። ከዚህ በላይ ምን ታርጋለሽ? ለምን የራሴን ህይወት ስበጠብጣለሁ? ለሁላችንም ደህንነት ነው ያንቺ ህይወት ስበጠብጪኩ። የሰው ልጅ ቢያንስ እኮ አንድ ሳይል ይበጠብጣል። ወይ ደግሞ የሆነ ነገር ሲያደርግ እኮ የሆነ ነገር ለማግኘት ነው ይባላል። አንቺ ምን ለማድረግ ምን ለማግኘት ስትይ ነው? ነውብየና እና ይገበጠብጥሽ እዚህ ደግሞ የራሱን ህይወት ይመጣበት ምን ለማግኘት ብለሽ ነው? ይሄን ደግሞ ግልጽ አድርገህ ተናገሪ። ስትጀመር ደግሞ አሁንም የምነግርህ ነገር ቢኖር እንዳይቆጫችሁ፣ በቃ እንዳይቆጫችሁ። ትላንትና ያ ነገር ሲፈጠር ይሄ ነገር እንደሚመጣ በቃ መነጋገር እኔ ከአንተ ጋር ነው ስታስተራራ ነበር

ስማኝ፣ የጠፋው ነገር ኦልሬዲ ጠፍቷል። ስለዚህ አሁን መሆን ያለበትን ነገር ማድረግ ነው ያለብን። አሁን ብቻውን እኮ ንገረች ልጅ

ማበበ ካለበት ፈልጋችሁ ያለበት እንጠር ወይ ደግሞ ያለበት ፈልጋችሁ አምጡት። ይሄ ስለ ሌላ ነገር ደግሞ እንደዚህ ስለተፈጠረው ነገር እንደዚህ እንደዚህ ለምትሉት እናንተ አንድ ነገር ልንገራቸው እንጂ እኔ እውነቱን ብናገር አንተ ለኔ ምን ታደርግልኛለህ? ለሚደርስብኝ ነገር ምን ታደርጋለህ? ምን ታደርጋለህ? ምን ታደርጉልኛላችሁ? እምት ነው አደርግልሽ አለ። ሰማኝ፣ ልኩ ብቻዬን አይደለሁም፣ ህይወት አለኝ እኮ ብዙ ማጣው ነገር አለ። ሰማ፣ የእኔ ህይወት ብቻ አይደለም የብዙ ሰው ህይወት ነው። ማየ ወይኔ፣ እንዴት ነው የሚገባችሁ? አረ፣ እንዴት ነው የሚገባችሁ? እሺ፣ ነገርኩ። ቀረብ ብለሽ ንገሪው። ይሄንን ነገር አጠገብሽ ያለው ሰው ቀረብ ብለሽ አስረጃ መናገር አይደለም የከበደኝ። እንዴት ነው እነሱ ተናገረ። እንዴት ነው እነሱ የምችለው ነገር የሰው ህይወት እያሳለፍኩ እንደሆነ በምን ታውቃለህ? ሲጀመር በቃ አንደብሷ አሁን እኔም የምፈልገው ማለት ነው አንድ ነገር ልንገር አይደለ? እሱን ብቻ ካለበት እንድታመጡልኝ ብቻ። ምን አለሽ ሲሄድ ምንም ያለሽ ነገር የለም? መጣው ነው ስመጣ ልብሱም የለም እሱም የለም ሻንጣውም የለም። በቃ ስለዚህ ስልክም እያነሳም አይደለም አውሩታችኋል አንድ ነገር ምን አና ለው እኮ ንገረን። አውርታችሁ ነበረ አብረን አበር ደ እ አላውቅም እንዴት ታዲያ ሳያማክርልኝ ይሄድ ይችላል? እኔ አላውቅም ት እ እኮ ነገራት ነበረ ያለሽ ነገር አለ? ምንም ያለኝ ነገር የለም ብዬሽ ሲመጣ፣ በቃ አሁን እንዴት ብዬ ልንገርሽ እ ሲመጣ ምንም ነገር ቤት ውስጥ እሱ የለም፣ ሻንጣውም የለም። እኛ ጋር አብረህ ማስመሰሉን ትተህ ያለበትን ነገር እባክህ አሁን። ምን ባላበት ከዚህ ቀደም ሸጬ አላውቅም። አሁንም አዳምጬ መደንብ የሄደበትን ያላውቅ። ነገር ግን ደግሞ ምናልባት ደግሞ እውነታውን ያለበትን ነገር እሱን ጭንቀት ውስጥ ነው ያለው ገባሻ አንቺን እንደዚህ መሆን ሚዲያ ላይ እየወጣ ያለው ነገር ደግሞ እሱንም እየወደዱ አለ ገባሻ ላይ ያለውን ነገር ቶሎ ፍቺ ና ወደ ህይወት ተመለሽ እኛም ሲጀመር ትናንትና አንቺ መናገር በሌለ ብልክ ያናገርንሽ እንደዚህ አይነት ነገሮች እንዳይፈጠሩ ብለን ነው ሊያስቀይምሽ ሊያስከፋሽ የሚችል ነገሮች እንዳይፈጠሩ ነው ያለሽበት ሁኔታ እኮ ይገባናል ግን በቃ እንደዚህ አይነት ነገር ምንም አልገባችሁም በቃ ምንም አልገባችሁም ያለውበት ሁኔታ እንዴት እንደሚገባችሁ ነው ያላቅም እሺ አሁንም ቢሆን ብዙ እንትናት ላይ ቀና ብዙ ራስሽን አትቁጪ አንቺ ራስሽን ብቻ ለምትቁጪ በዚህ ሰዓት እኮ ገባሽ አይደለም መረጋጋት ነው ያለብሽ እንዴት ነው የምረጋገው? እሱ እንዲመጣ የምትፈልጊ ከሆነ ሁሉን ነገር በአጭሩ ሰላም ፊክስ አደረገ። እኔ እንዴት ነው እናንተ እንዴት ነው ያለውበት ሁኔታ ሊገባቸው ያልቻ፣ እሺ እኛ ነገር ምን እናድርግልሽ? ከእኛ ምን ይጠበቃል? እኛ ምን በጣም ታውራላችሁ። ነገር ግን የነገረኝ ነገር የለም ሊሄድ የሚችልበት ምንም አይነት መረጃ የለም። ሰላሙን ፍለጋ ነው በቃ። ለማንኛውም የት እንግዲህ ሰላሙን ሊያገኝበት የሚችልበት ቦታ ከቤቱ ወጥቶ ነው ሰላሙን የሚፈልገው፣ ከቤቱ ወጥቶ ነው ሰላሙን የሚፈልገው። እኔ ያለሁበትን ሁኔታ ተረርታችኋል። ትናንትና እንደዛ ከማድረጋችሁ በፊት እኔ ምን አይነት ሁኔታ ውስጥ ነሽ ብላችሁ ጠይቃችሁ ና ራሱን የጎዳች ነው ይቃችኋለሁ እራስሽ በእራስሽ አንገትሽ ላይ ገመድ እያስገባሽ እራስሽን ለማጥፋት እየሞከርሽ ነው። ከዚህ ውጪ ሌላ ነገር የለም። እራስሽን ነው የጎዳሽ ያለሽው እራስሽን ብቻ አይደለም ውስጥሽ ያለውን ነገር በጣም በደንብ አድርገሽ የምሬን ነው። ከዚህ በላይ አትናገረኝ። ምክንያቱም እኔ ነኝ ያለሁበትን ሁኔታ እያወቀው የማንንም ያው አረበሽኩም እኔ። እሺ እኔ እነግራችኋለሁ፣ ግን እናንተው ምን ያህል እኔን የትኛው የሚያክል እኔ እኮ የሆንሽ ፋፊ እንደዚህ እንድትሆኝ እኮ አይደለም፣ ነገሮች በሰላም መንገድ እንዲፈቱ ነው። እና ደግሞ የሄድሽበት ያለው መንገድ ነገ ጠዋት ዋጋ ስለሚያስከፍልሽ ነው። የሆንሽም ሰው አይተረዳኝም። ስምኛ ነው እቺ ልጅ ምን እንደጫለ። ሁሉም ሰው እኮ እኔ ሆነ እንደመጥፎ እየሰደበኛለሁ። ምን ተፈጥሮብሽ እንደሆነ አላቅም፣ ይሄን ነገር እየሰራሽ ያለሽ ወይም ነገር አላቅም። እየተፈጠረ ያለውን ነገር እንዴት እየተቋቋምሽ እንደሆነ አላቅም። እስካሁን እንኳን እሱ መቆየቱ እኔ በጣም አደንቀዋለሁ። እኛ እኮ ቅድመ ፍራሃቻ ነው። ይሄ ልጅ ጥሎሽ በሄድስ ነገ ጠዋት ምን ይውጥሻል ብለን ስላሰብን ነው። ምክንያቱም ለአንቺም በውስጥሽም ላለው ስለሚያስፈልገው ማለት ነው። ፋፊ ተረጋጊ። ይኸውልሽ በሰዓቱ በጣም ደብሮት እንደነበር አይቻለሁ። ከፍቶት ነበረ። ለዛም ላንቺ ልናናግርሽ የፈለግነው ስናወራው በቃ ደስተኛ አልነበረም። ለዛ እኮ ነው እኛ ይናገርሽ የሚፈልገው ነገር እኔ ለምነግራችሁ ይ እኔ ነገር እሱ ሚስጥሩን ነው አይደለም። ለምነግራችሁ ነገር እኔ እኔ ህግ ያለበት ህግ ያለበት እኮ ሀገር ነው ያለ ነው። ምንድን ነው የሚያስፈራሽ? ሲቀጥለም ደግሞ እኛ የምንችለውን ያክል እንከፍልላለን። የሚከፈለው መስዋዕትነት ምንም ነገር ይሁን አንቺ አትጨናነቂ። ምንም አይነት ነገር ቢሆን ከጎንሽ ነን። ምንም አይነት ነገር ቢመጣ ፋፊ እመኝኝ። እኔ የራሴ ህይወት ማበላሸጥ አልፈልግም፣ እንደዚሁም ህይወት ማበላሸጥ አልፈልግም። ራሱ መናገር የምችል ከሆነ ራሱ ይናገር። በቃ እኔ ሲጀምር ይሆ እሺ፣ እኔ ክፉ ነኝ፣ እኔ መጥፎ ነኝ። እሺ እኔ ባለጌ ነኝ፣ ይሁን በቃ ግን

ሰርካዲስ ነው። ያንሱ ልጅ መመለስ አለበት። ያስፈልግሻል። ከጎንሽ እንዲሆኑ ያስፈልጋል። ሲጀመር እሱ ራሱ በቃ የቻለው እንችላል። በዚህ ሰዓት እንዴት ጥሏት ይሄዳል? ማን አለ ብሎ ነው? ለማን ጥሏት ሁላችንም። በነገራችን ላይ በዛ ሰው ጫማ ውስጥ ካልሆነ መስጠቀር እየተሰማ ያለ ስሜት ማንም ምንድ ነው ለሲምቦሉ እንዲያብሮሽ ያለው ታዲያ ጭንቀትሽን ካልተጨነቀልሽ አዘንሽን ካላዘንልሽ እያንዳንዱ እሱ በእኔ ምክንያት ምንም እንዲሆን አልፈልግም እሱም ደግሞ በአንቺ ምክንያት ምንም እንዲሆን አይፈልግም እሱም ደግሞ በእሱ ምክንያት አንቺ ምንም እንድትወኝ አይፈልግም እኔ በእኔ ምክንያት ማንም ሰው እንዲጎዳ አልፈልግም ሰው ይጎዳል

እውነቱን እንድናገር ነው አይደለም፣ እምፈልግ እውነቱን እንድናገር ነው። እዚህ ጋር ለሚፈጠረው ነገር ወደፊትም ለሚፈጠረው ነገር በሁሉም ፊት እኛ ኃላፊነቱን እንወስዳለን ብላችኋል። ለሚፈጠረው ነገር እኛ ኃላፊነቱን እንወስዳለን ብላችኋል። የአንችን የእነሱን ቤተሰብ ስለማልፈልግ ብላችኋል። እኔ ሁሉንም ነገር እናገራለሁ። በቃ ይምጣ፣ እኔ እናገራለሁ። ግን ማለት ነው አንድ ነገር ትፈጠር በኋላ እንዳይጸጽታችሁ፣ አንተም እሱም እንዳይጸጽታችሁ፣ ሁላችን፣ እኔም ላይ እዛኛው ቤተሰብ ላይ ችግር ቢፈጠር እኔ ላፊ ለሚፈጠረው ነገር ግን እንዳይቆጭ። እኔ በሁሉም ቤት ነው የተናገርኩት። ይኸውልሽ መንግስት ያለው ሀገር እኮ ነው የኖርን የለ ነው ይሄን ነው እሱ ያለበት ቦታ ነው ስለ ተሻለ ነው በቃ ነው። ወሰደኝ እውነቱን እኔ እውነቱን እሱ ባለበት። ግን መጀመሪያ መረጋጋት አለብሽ። ብቻ አይደለም የምታስፈልጊ ብዙ ሰዎች አሉ። በቃ እኔ አንድ አንድ ሰው ግን ከህይወታችን ውስጥ ስናጣው ምን ያህል አስፈላጊ እንደሆነ የምናውቀው ከጎንሽ እያለ ግን ይሄን ያክል እንደሚያስፈልግሽ አታላውቅሽም ነበር ማለት ነው። ልክ ጠብቀሽ ያክል እንደሚሰማሽ አጠገብሽ እያለ ብለህ ይሄን ያክል ስሜት አልሰማሽም። ከህይወትሽ እንደወጣ ሲሰማሽ እንደዚህ ዐይነት ስሜት የሚመጣው አየሽ አይደለ? በህይወትሽ ውስጥ ይሄ ሰው በጣም በቃል እንድትናገረን እንኳን የለም። ምን አሁን በጸጸት ላይ ጸጸት እንዲሰማኝ ሁላችሁም ትመቱና፣ እንደዚህ እንደዚህ አርግሽ፣ እንደዚህ ሆነሽ የፈለገ ብታለቅሽ ማለት ነው። አሁንም ከእውነተው አለም የፈለገ ነገር ቢሆን ማስተማሯን አታቆምም። እኔም ደግሞ የተፈጠረውን ነገር ከመናገር በእጃችን የያዝነው ወርቅ እንደመዳብ ማየት የለብንም። አስበለጣ የሄደች ሆነ ሰዋን አረ እኮ አሁን ለማን መቆም የነበርባት ከጎኑ? እሺ በቃ ተው ሰዓት ምና ብሎ ነገር የለም ማወቅ አለባት። አሁን እዚሁ ማወቅ አለባት። አሴት ከዚህ በኋላ ይህን ደግማ እንዳትሰራ ነገር መናገር አለብን። ነገር ሳልናገር

የተሰማን ስሜት ነው። ይቅርታ። እሺ እሷ አትረፍ፣ በቃ ትንሽ ትረፍ ትረፍ። ለማንኛውም በቃ እሺ፣ አሳርፊያት። እሺ፣ እደውልልሻለሁ፣ አሳውቂን። አብረሽ ስልኬን አንሳ። ኧረ ልቤ ልቤ ልብ